ቅዱስ አህዱ አምላክ አሜን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ሠላሣ፣ በዚች ቀን የቁስጥንጥኔ አገር ሊቀጳጳሳት ቅዱስ አባት አባት አባ አካኪዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ ያጻፋቸውንም መጽሐፍ ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሹሞ ነበር። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤ ውስጥ በሆነው ሁሉ ደስ አላለውም። ስለ ዕውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድሪያ አገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበትም ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከሊህም ክፎች ከጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁም አለ። የቁስንጥን የአገር ሊቀ ጳጳሳት እንጣሊዎስን ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁም የአገሩ ሊቃውንትና መኳንንት ይህን አባ አካኪዎስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየትንም ያስወግዳል በማለትም ተስፋ አድርገው በቁስጥንጥን የአገር ላይ ሊቀ ጳጳስና አድርገው ሾሙት። በተሾሙም ጊዜም ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታን አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለኝምን? አለ። የቅዱሳን አባቶቻችን የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑንም እየታመነለት ከዚህም በማስከተል በክህነት ሥራ በመሳተፍ ይቀበለው ዘንድ ወደ እስክንድሪያ አገር ሊቀ ጳጳሳት ወደ ሦስተኛው ጴጥሮስ መልእክትን ላከም። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያችንም መልእክት በጉባኤ ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከሦስት ኤጲስቆጶሳት ጋር ወደ አካኪዎስ ላከ። እነርሱም ወደ ቁስጥንጥንያ ከአባ አካኪዎስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካኪዎስም እሊህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መሥዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከሳቸው ጋር አንድ ሆነ። ከእሳቸውም ቡራኬን ተቀበለ። ዳግመኛም ከአባ አትናቴዎስ ከአባ ጢሞቴዎስ ከአባ ቄርሎስ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስን በደረሱ ጊዜ አባ አካኪዎስ ያደረገውን ሁሉ ነገሩት፣ የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማይጠንትና በቁርባን ጊዜ እንዲጠሩም አዘዘ። ዜናውም በሮማውያን ኤጲስቆጶስ አዘን በተሰማ ጊዜ አባካኪዎስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖትም እንደ ጸና በደሴት ውስጥ አረፈ። ለእግዚአብሔርም ምስጋና ይሁን፤ እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሚን። ሰላም ላካኪዎስ ለእንጣሊዎስ ዋርሱ ዛዊ ስነ ሞገሱ ማኅበረ ኬልቄዶን አብዳን አመሰደድ ማትሮንሱ አትሮንሱ እምበለ ይእሉ ሃይማኖቶ ወእምበለ ጽድቆ ያሃሱ በኢየሱስ ክርስቶስ አይረፈት ነፍሱ። በዚችም ቀን የሰማዕት አባ መርቆሪዎስ መታሰቢያው ነው። የቆዝሞስና የድማያኖስም ቤተ ክርስቲያናቸው የከበረችበት ዕለት ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚችም ቀን የቅዱሳን የአናኒዮስ ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የገብረ መስቀልም የእረፍታቸው መታሰቢያ ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ ንጉሥ ክቡር እንተ ትትሜካ በሐይሉ ለእግዚአብሔር ገብረ መስቀል መዋይ ወመግረሬ ጸር በመዋሊከ መዋይ ለሰላም ወፍቅ ማህሌተ ሰማይ መዝሙር ተከስተ በምድር በኅዳር ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን በነቢያትና በሐዋርያት አንድነት በጻድቃንና በሰማዕታትም አንድነት በትጉሃን መላእክትም አንድነት በሁሉም ጸሎት በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳቱን አባ መርቆሪዎስን አባ ማቲያስንም ይጠብቅልን የጳጳ ሳት አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥም የተሾሙትን ሁሉ ይጠብቅልን የቅድስት ቤተ ክርስቲያን ልጆቿን የምንሆን እኛንም ህዝበ ክርስቲያኑን ይጠብቀን አገራችን ኢትዮጵያን ማህሏን ገነት ዳሯን አሳት እሳት አድርገው ይጠብቅልን ለዘላለሙ አሜን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታህሳስ ወር የቀኑ ሰዓት ዘጠኝ ሰዓት ሲሆን ከእንግዲህም ይጨምራል። በዚህችም በታኅሳስ አንድ ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። በዚህችም ዕለት የእስራኤላዊው ናቡቴ የእረፍቱ ነው። በዚህችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈም። በዚህችም ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈም። በዝችም ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባታት ናቴዎስ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቅድም ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና አማላጅነት አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቅልን ለዘላለሙ አሜን።